ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ፣ እግዚአብሔር ይመስገን። ያው ሁላችሁ ያው ትናንት የሚኖሩት እንደምታውቁት ነው። ለመጨረሻ ጊዜ ዱባይ ላይ የዱባይ ምሽታችሁን አይታችሁታል። በጣም ደስ የሚል ሁኔታ ሮማንቲክ የሆነ ነገር ነበረ ሲያደርጉ የነበረ ታይታኒክ የተማለ ተዘቀ በቀደም ለታ ማለት ነው። ባለፈው መርከብ ላይ ሰርፕራይዝን ሁለት መቶ ስታከበር ያለው ሞመንት ማለት ነው። የእውነት ታይታኒክ ፊልሚን ታይታኒክ ፊልም ላይ አይታችሁት ምናምን የምታውቁ ሰዎች ካላችሁ መልከብ ላይ ምናምን ነበረ፣ ያ ፊልም የተቀረጸው ማለት ነው። እና በቃ ፍቅራችሁ በጣም ነበረ ደስ የሚለው ታይታኒክ ማለት ነው። እና እነሱም ነበር እየመሰሉኝ የነበረው ማለት ነው። እና በጣም በጣም ነበረ ደስ የሚል ሞመንት የነበረው ማለት ነው እና በቃ ታይታኒክ ለመጀመሪያ ጊዜ ፊልም ዱባይ ተሰርቷል በሉት ማለት ነው በዩቲዩበሮች ማለት ነው። እና ታይታኒክ ፊልም ነበር የመሰለኝ እና ያው ትናንት ሀይሚሻዬ ስልኳን ጥላ ዱባይ ላይ አይታችኋል። እኔማ ሀይሚሻ፣ እነዛ የዱባይ መብሶሶች አግኝቶብሽ አፍስዛ ደንግዝ ጥለውብሽ ነው፣ እንዴት ስልክሽን የጣልሹ የተሰረቅሹ ብዬማ ግራ ሲል ሲገባኝ በመጨረሻ ስልኩም ተገኘ ማለት ነው እና ባይዘወይ ዱባይ አሉ እኮ ሌቦች ማለት ነው። ግን የሆነ ቦታው ቦታ ይወስኗል። የምትሄዱት ቦታ የምትሄዱት ቦታ ይወስኗል። አሁን ሁሉም ቦታ ካሜራ አለ ማለት አይደለም። አሁን ለምሳሌ መንገድ ላይ ጸጥ ያለ ኖርማል መንገድ ላይ ካሜራ የለም። እንደዚያውም ትላልቅ ቦታዎች ምናምን ሴፍቲ ያሉ ቦታዎች አሉ። ግን አሁን ደግሞ ጸጥ ሊሆን አይደለ የሆነ የወዝቅ ያለ ሰፈር ከሄዳችሁ ደግሞ እንደዛው ነው ማለት ነው እና ዋናው የአንቺ ስልክ መገኘቱ ነው ብሎ በድጋሚ ከማስገዛት ባለፈው የገዛልሽ ስልክ እኮ መቶ ምናምን ሺህ ብር አውጥቶ አሁን ደግሞ ድጋሚ ሲገዛ አስባችሁታል። ግን ባይዘዌ ዱባይ ስልክ ርካሽ ነው ማለት ነው። ቢጠፋም ዱባይ ይገዛላታል እዚሁ ማለት ነው። ለሀይሚ የማይሆነው ነገር የለም እና ምን አረጋለሁ ገዛልሽ አለው እንጂ መቼስ እያለቀሽ አትጅ አታላት ማለት ነው። አሳዘነች ማለት ነው እና በጣም ደስ በጣም ደስ በሚል ሁኔታ ነበረ ሲያሳልፉ የነበረ የመጨረሻ የመጨረሻ የመጨረሻ ዱባይ ላይ የመጨረሻ ቀናቸው ነበር እና አብሶ ከካሜራቸው አማን ከቢኒ በጣም ብዙ ነገር ሰፖርት ሲያደርጋቸው የነበረ ልጅ ነው እና ከሱ መለየት ሀይሚማ ከሱ ጋር መኖሩን ፈልጋ ነበረ፣ ግን ያልተሳካላት ማለት ነው እና የብሩክ አሸንፏታል። የብሩክ ፍቅር ስለበለጠባት ወደ ብሩክ ሄዳለች እና ያው ቢኒ በጣም ቢኒ ይናፍቀናል። ቢኒ መልካም ሰው ነው። ስለ ቢኒ ባይ ዘ ዌይ አንዳንድ ጊዜ ሰዎች እኛ ባህላችን ማመስገን አንለመደብርም የሆነ ሰው ወይ ከህይወታችን ሲወጣ ወይ የሆነ ነገር ሩቅ ቦታ ሲሄድ እና ብሩኬ በዚህ አጋጣሚ ትልቅነትን አሳይተናል እና ማንም ይናፍቀ ከዚ ማንም ይናፍቀ ምናምን ሲባል ካሜራ ማናችን የሚናፍቀን ምናምን አለ ማለት ነው እና እውነት ነው። ካሜራማቸው መልካም ሰው ነው። በዚህም ያህል ብዙ ነገሮችን ሰፖርት ሲያደርጋቸው ነበረ። በጣም ነገሮችን ሲያግዛቸው ነበረ ና እሱም ስላለ ነው ቀለል ያላቸው ማለት ነውና እኔ ባይዘዌ ብሩክ እኔ ምንም አላረፍኩም። እንዲ ስባዝ የሚዋልቁ ስራ ስሰራ ነበረ ምናምን ምን ብሏል ና ያው ይሄ የራሱ ፕራይቬት ሆን አይዶን ነው ምንም የምናውቀው ነገር አለም ና ያው ብዙ ነገሮች ማስተካከል ያለብኝ ነገሮች ነበሩ ምናምን እሱን ሳስተካክል ነበረ ምናምን ብሏል ና ነገሮችን ሲያስተካክሉ ነበረ። ያው ከካሜራ ጀርባ ያን ነገር ምን እንዳገዛቸው ብዙ። አሁን ለምሳሌ ብሩክ ብዙ እውቀት ያለው ልጅ ነው ሳስከስፉል ነው። ኢትዮጵያ ላይ ብዙ ነገር ሊያውቅ ይችላል። ግን ዱባይ ደግሞ እዛ የምታውቁት ነገር እዚህ ከምንም ነገር ከዜሮ ነው የምትጀምሩት። ሁሉ ነገር እንደ አዲስ ብላችሁ ነው የምትጀምሩት፣ እና ብዙ ነገር ድንግርግር ምናምን ሌላችሁ ይችላል። ያ ያን ነገር ራሱ ብዙ ነገር ነው ሰፖርት ያደረገው ቢኒ ማለት ነው እና ቢኒሻ ቴንክ ዩ፣ ሰውማች በቅመሞቹ ፊት በቅመሞቹ ው አድናቂዎችን እናመሰግናለን ብለናል። ያው አራቱ ልጆችም ደግሞ ሲወለዱ ያመሰኩን ካል ታሪክ ይሰራሉ። እና ቢኒሻ መልካም ሰው ማለት ነው። እና ሀይሚሻ ደግሞ አራቱ ልጆቹን እየተንከባከብሻቸው ምንም ስለ አራ ልጆች እየተጨነቅሽ አይደለም፣ ምቾት ስጫቸው እንጂ በአራቱ ልጆች ግን ቀልድ የለውም። ግን እውነት ስትጋቡ አራት ልጆች ምትወዱን የሚመስለኝ ማለት ነው እግዚአብሔር እኮ ምን ይላል? ብዙ ጊዜ የአፋችሁን ፍሬ ትበላላችሁ ይላል እና ሰው የተመኘውን ነገር የሚኖረው ማለት ነው እና ባይዘዌ መጽሐፍ ቅዱስም ይናገራል። ሰው የአፉን ፍሬ ይበላል። የእውነት ነው እና ምኞት ከበረከት ያጠግባል ይላል እና የምትመኙትን ነገር ይስጣችሁ ማለት ነው። እና እውነት ብዙ ጊዜ እነዚህ አራት ልጆች በጣም ብዙ ነገር እድል ይዘው እየመጡ ነው። በቃ ባለፈው ራሱ በቤተክርስቲያን ብሎ የቤተክርስቲያን በረከት ላይ ሲሳተፍ አራቱ ልጆች ስም እየተባለ እንደ ጉድ ገቢ ሲገባ ነበር እና ያው ዱባይ ራሱ በአራት ልጆች ስም መጥተው በጣም በጣም ብዙ ነገሮች አድርገዋል። እና ያው በቃ አራቱ ልጆች ታሪክ ሰርተዋል ማለት ነው። ግን አራቱ ልጆች ዱባይ ላይ ምንም እንክብካቤ እየተሰጣቸው አይደለም። አባትየውም ፈዟል። ያው አባትየው ሩጫ ላይ ነው። በቃ ያው ወደ ሚስትየው ወደ እናታቸው እያደላ ስለሆነ ለዛ ነው ብዙ ጊዜ ትኩረት ያለሰጠው ማለት ነው እና ያው ደስ የሚል ምሽት ምናምን ነበር እና፣ ከይ ትንሽ አየሩ ምናምን ተቀየረባት መሰለኝ። ድምጿ ምናም ተበዛብቷል ጉፋን ምናምን ሊዝ። አሁን ደግሞ ሙቀት ሊመጣ ነው መሰለኝ። በቃ አየሩ ያስጠላል። ዝግብ ያለ ነው፣ ጠዋት ይሞቃል፣ ከሰዓት ይበርዳል። እና እንደዛ ነገር ነው። እና የዱባይ አየር እነዝራዘ ብሏል። እንደ ዱባይ አየር የተወዛ አገባ ይቻላቀም ብሏል። ዝናብ እየዘነበ ፀሐይ የሚወጣ እውነት አሁን በጣም ዝናብ ነው ብላቸው ከዛ ደግሞ ፀሐይ የሚወጣ ማለት ነው እና ሃይሚ ራሱ ግዝግብ ብላለች ማለት በቃ ሙቀት ይላል በጣም ይሞቃቸዋል። በቃ እና በጣም ከባድ ነው ያ ነገር ማለት ነው እና እንደዛ ነበር። ያው ሃይሚ ሻዬ እንኳንም ስልኩ ተገኘ ዋናው የአንቺ ስልኩ ስልኩ መገኘት ነው ትልቁ ፖይንቱ ማለት ነው። ለምን ብሩኬ ድም ከውጭ አሳዘ አስወጣሸ። ሀይ ብሩኬ ለሱ ለሃይሚ እኮ የማይሆነው ነገር ትኬቱን አክስረሽ ድጋሚ የትኬቱ ቆርጦ መቶ ሀምሳ ሺ ብር አይፎን ባለፈው ፊፍቲን ገዛ አሁን ደግሞ ብትጥ አስበሽዋል። መቼስ ግን በሆዱ ነው የሚይዘው፣ ግን ነገሮችን ብሩክ ማለት ነው እንደዚህ በአፍ ምናምን ማስቀየም ምናምን እንትን አይልም። አንዳንድ ሰው እኔ ሁሉ ነገር አርግቼ አንቺ ለእኔ አታስቡት እንጂ ምናምን ይላል እሱ ግን በሆዱ ዋጥ ዋጥ ዝም በቃ እሷን ላለማስቀየም እኮ ለማለት በቃ አስባችሁ እሷን ላለማስቀየም በሆዱ ይዞ ዋጥ ነው የሚያረጋት ማለት ነገሮችን እና የኔ አዳም ግን የት ሄደህ ነው የኔ አዳም ግን የት ሄደህ ነው? ግን የእውነት ማለት ነው በጣም ብዙ ጊዜ እዚህ ዱባይ ብትቆዩ በጣም ደስ ይለኝ ነበር። ለምን ለአስራ አምስት ቀን ለአንድ ወር ምናምን ብትመጡ ጸዴ ነበር። ለምን በጣም ብዙ አድናቂዎቻችሁ ምናምን የማግኘት እድሉ አሪፍ ነበረ ብዬ አስባለሁ ማለት ነው እና ለሌላ ቀን ስትመጡ በሰፊው ይሆናል እና ያው በማዳም ቅመሞች ስፖንሰርነት የነብሩ የዱባይ መዝናናት እዚህ ጋር አብቅቷል ማለት ነው እና ያው አሪፍ ጊዜ እንደነበራቸው ደሳስ የሚል ነገሮች እንዳሳለፉ ፎቶ አይተናል፣ ቪዲዮ በተቻላቸው አቅም ባሉት ያው ዱባይ ላይ ባይዘበይ በጣም ከባድ ነው፣ እንደዚህ ካሜራ ምናምን ለመቅረጽ ነው አስቸጋሪ ነው። እና በተቻላቸው አቅም ቀርጸዋል፣ የተቻላቸውን ነገር አድርገዋል። እያነገር ደግሞ ማስታወሻነትም ለታሪክም ለአራቱ ልጆችም ይቀመጣል ማለት ነው እና ያው ኦልሬዲ ሰላም ገብተዋል ብዬ አስባለው። ድምቀቶቼ ዛሬ አገራቸው ሌሉ ምድረ ኢትዮጵያ ከአዲስ አበባ ቪዲዮ ይለቁልናል ብያለው እና የምትናፍቆኝ ነገር ስኒ፣ ደግሞ የምናፍቆኝ ነገር ጠዋት ቪዲዮ ካለቀቃችሁ ወይ ማታ ካለቀቃችሁ፣ የምትናፍቆኝ ነገር አይጣል ነው እና በቃ እናንተ እናንተ ስሩ ማለት ነው፣ እና ያው ሀይሚሻም ዱባይ ላይ ባይሳካላትም ፕራንክ አድርጋ ካስጨዋታ ካለች አድንቅንትን ብላለች። አንዴ አንተም ለካድርግሃታል ድንግልናዋ የተፈተነበት ሀይሚሻ እና ከባድ መሆን ነበረ ማለት ነው፣ እና ደስ ሲል ነበረ። ሁሉን ነገር አሪፍ ጊዜ አሳልፋችሁ ነበረ። ሴትነቷ የተፈተነበት ብሩክ ደግሞ አንተ ወንድነትህ የተፈተነበት ልትላ እዚህ እኮ ዱባይ መደባደብ የለም። እጅ ልትሰነዝር እጅ ልሰነዝር ማለት ነው እና እዚህ ብትሰነዝር ሁለተኛ ዱባይ እንዳመጣ ነበር የሚያደርጉት ማለት ነው። ነገር ግን ያው ቢኒም ያ ቃል መሰለኝ ማለት ነው ጭር ጭር ጭር ያለበት ቦታ፣ እንደዚህ ፖሊስ ምናምን የማይገኝበት ቦታ ነው ይዟቸው የሚመጣው ራሱ ማለት ነው። እና ያው ሀይሚሻ ለመጀመሪያ ጊዜ ዱባይ ልፈታ ብላለች። በህይወታ የተደሰተችበት ቀን ባይዘዊ የሰው ልጅ ሁሌ ይደሰታል ማለት ነው። እኛ እንዳንድ አጋጣሚ በሕይወታችን የተደሰንበት ቀን ሳይሆን ዛሬ ምናምን ለንሆን ይችላለን። አናስቦም የተደሰትንበትን ቀን እንደዚህ ብለን ልንናገር አንችልም።